አድማጮቻችን አሁን የምንገኘው በብሔራዊ የሀረሪ ሙዚየም ውስጥ ነው። በዚህ ሙዚየም ውስጥ የስድስት ብሔረሰቦች ቁሳቁሶች ይገኛሉ። በተለይ እንደምትመለከቱት የመጀመሪያው የሀረሪ ሴቶች የሚለብሱት አለባበስ ይሆናል እና በዚህ ሙዚየም ውስጥ ስድስት የብሔረሰቦች ቁሳቁሶች ስላችው የሀረሪ፣ የኦሮሞ፣ የአፋር፣ የሱማሌ፣ የአማራ ሌሎቹም አሉ። አስጎብኛችን ሁሉንም በየተራ ትገልጽልናለች። አብራችሁን ቆዩ። ኦሪ ታሊ ይባላለው ብሔራዊ ሙዚየም አስጎብኝ ነኝ። ብሔራዊ ሙዚየም ውስጥ ነው የምንገኘው። ብሔራዊ ሙዚየም ደግሞ እንደምታውቂው በጣም በርካታ ቁሳቁሶች አሉ። የስንት ብሔሮች ናቸው? የስድስት ብሔር ብሔረሰቦች ናቸው። ሁለቱ የሀረሪ፣ የአፋር፣ የሶማሌ ና የኦሮሞ የአማራም ያካትታል። እስቲ እንዲያው ከዚህ ጀምር ይሄኛው የሀረሪ ባህላዊ አለባበሶች ናቸው። ሚዜዎቿም ልክ እንደሷ ነው የሚለብሱት። ሙሽራም ሆና ምናቅበት መለያዋ ግንባሯ ላይ ያለውና አንገቷ ላይ ያለው ነው። ግንባሯ ላይ ያለው ዘርገፍ ይባላል። አንገቷ ላይ ያለው ደግሞ ወቅር ይባላል። ሁለቱን ካደረገች ሙሽራም ሆኗ ምናቅበት ነው። ስሙም የልብሱ ስሙም አጥላስ ይባላል። ፎጣው ደግሞ ሜል ፎጣ ወይ ደሞ ሁርዴ ሐሪር ይባላል በቃ የሀረሪ ሙሽሮች እንደዚህ ነው የሚለብሱት ሚዜዎቿም ልክ እንደሷ ነው የሚለብሱት ግን ልብሱን አልባሳቱን ልክ እንደሷ ነው የሚለብሱት ግን ሙሽሯ መሆኗን ሁለቱን ነገር አያደርጉትም ማለት ነው ሚዜዎቿ ሙሽሯዋ ታደርገዋለች። መለያዋ ይህኛ ነው የሀረሪ ባህላዊ እቃዎች ናቸው ኛዋ ኢራዝ ሙዳይ ትባላለች። ልብስ የሚያስቀምጡበት ልብስ የሚያስቀምጡበት ሻንጣ ነው። በአሁን ጊዜ አይጠቀሙበትም፣ በድሮ ጊዜ ግን ይጠቀሙበት ነበር። ኛዋ ሄርቀት ትባላለች። ውሃ መያዣ ኮዳ ነች። በቆዳና በእንጨት የተሰራ ነው። እነዚህም ጉፍተ ሙዳይ ይባላሉ። ሴቶቹ በድሮ ጊዜ ጉፍታቸውን የጸጉራቸውን ሻሽ የሚያስቀምጡበት ነው። በአሁን ጊዜ ግን ለቤት ዲኮሬሽን፣ ለማሳመር የሚጠቀሙበት ነው። ችም ቀራኢፍ ትባላለች። የሀረሪ ጫማ ነች። በእንጨት ነው የተሰራው። አሩዝ ቄጠል ይባላል። ሙሽራ የሚይዘው አለንጋ ነው። ሚዜውን ነው የሚገርፈው። አንተም አግባ ለማለት ሲያመላክት ማለት ነው። አሁን ለምሳሌ እዚህ ጋር እነዚህ ምንድ ናቸው? ፊጥሪ ገበታ ትባላለች። ያው ጾም ጾም ጊዜ እህል የሚወጣበት ነው። እንደ ሚዛን አድርገው የሚወጣበት ነው። አሁን ድረስ ይጠቀሙበታል። ይሄኛው ደግሞ ምንድነው? ቂቤ ማስቀመጫ ነው። እዛ ጋር ጀበና አይታየውም? ብረት ነው ግን ብረት አይደለም፣ ነሐስ ነው፣ ነሐስ ነው። እሺ በድሮ ጊዜ በዚህ ነው የሚያፈሉት የነበረው። አፍላሉፋ፣ አፍላሉፋ ማለት ያው በድሮ ጊዜ ባንክ አልነበረም፣ ሀረሪዎች በዚህ ነው የሚሰበስቡት፣ ንብረታቸውን የሚሰበስቡበት እቃ ነው ማለት ነው። ይሄ ለምሳሌ የፍርድ ቤት የህግ ማስከበሪያ እንትን እሱ ነው። አሚሮች በድሮ ጊዜ ፍርድ ሲሰጡ የሚያስከብሩበት ነው ማለት ነው። የሙሽራዋ የምታበረክትለት ነው ማለት ነው እንደ ስጦታ። እነዚህ ጋየ ቁሎ ይባላል። ያው ጋያ ሲጨስ የሚጨስበት ነው ማለት ነው። በቅል ነው የተሰራው። ደግሞ ልጅ መያዣ ነው። በድሮ ጊዜ አው ልጅ የሚታዘልበት ነው። ይህም ውሃ መያዣ ኮዳ ነች። ይሄ ጊሌ አፋሮች አልባሳት ሲለብሱ የሚጠቀሙበት ነው፣ ጊሌ ይባላል። እቺም ትራስ ነች። ፀጉራቸውን ጎፈሬ አድርገው የሚደገፉበት ትራስ ነው። ይህም ወተት መያዣ እቃ ነው። ቺኛዋ ደግሞ ቦርሳ ልብስ የሚያስቀምጡበት ቦርሳ ነው። እቺ መሀከል ላይ ያለችው ደግሞ ቂቤ መያዣ ነች። የአፋር ናቸው፣ የአፋር ባህላዊ እቃዎች ናቸው። ቺኛዋ ሰፋላ ማለት ምግብ የሚይዙበት ሰሀን ነው። ችኛዋ ወተት መያዣ እቃ ነች። መሀከል ላይ ያለችው ደግሞ ቂቤ መናጫ ነች፣ አሁን ድረስ ይጠቀሙበታል። ዲሌ ደግሞ የወተት ግመል ከስር የሚያስቀምጡበት ነው። አዎ፣ ቀሮረጋ ደግሞ የሚሰበስቡበት ነው። ችኛዋም ትራስ ነች፣ የሚደገፉበት መጠጫ ነች። ህይ ማንኪያ የሚጎረረሱበት ማንኪያ ነው። በእንጨት ነው የተሰራው። ያኛ ጣእሷው ምንድን ነው? ይሄ ነች ድቡቆ ትባላለች። እሷም ያው ሰውነታቸውን የሚያጥኑበት ነው። መስከቲ ነገር አድርገው የሚሸት ነገር አድርገው የሚያጥኑበት ነው። የኦሮሞ ባህላዊ እቃዎች ናቸው። ቂባባ ማለት እንጀራ የሚጋግሩበት ነው። ቂምቢቻ ማለት ቡና የሚሰበስቡበት ነው። ዛፍ ላይ ወጥተው የሚሰበስቡበት ነው። ቡቹማ እናቶች ወደ ሰርግ ቤት ሲሄዱ ወተት መያዣ እቃ ነው። ቡጫ ዱላ ጠላትን ለመከላከል የሚጠቀሙበት ነው። ቆርኛታ የሚበሉበት ሰሃን ነው። እነዚህ ቅሎቹ ደግሞ በዋና ጊዜ ልጆች እንዳይሰምጡ ማለት ነው የሚጠቀሙበት ነው። እንዲያንሳፍፋቸዋል ያደርጋቸዋል። በአሁኑ ጊዜ ግን ጎማ ነው። በድሮ ጊዜ በቅል ነበር አስረው ነው የሚጠቀሙት የነበረው። ይሄኛው ጦር ነው። ይሄኛው ደግሞ ጋሻ ነው። እንደዚያውም ጋሻ የሚከላከሉበት የመሳሰሉ ነገሮች ነው። ጎራዴ። ይህም ደጃዝማች ተፈሪ መኮንን የራስ መኮንን መቀመጫ ነው። ከህንድ ሀገር ነው በስጦታ መልክ የመጣላቸው። ደጃዝማች ተፈሪ በላቸው። የእሳቸው ልብስ ነው። ልብሱም የቤተሰባቸው ስጦታ ነው። የጦር መሪ ነበሩ። ሀረርን ያስተዳደሩት ፎቶቸውም ይሄውና፣ ሽጉጣቸውም ይኸውን። ሽጉጣቸው ትክክለኛ ሽጉጥ ነው ብለሽኛል። ይታያል መንገድ ነው። ደስ ይላል በጣም። ማዕድን ድንጋዮች ናቸው። ማዕድን ድንጋይን ያገኙት አህመድ አሊ ሻሜ ይባላሉ። የሀረሪ አልኮሎጂስት ናቸው። እንደዛውም ደራሲና ገጣሚ ነበሩ። እነዚህ ደግሞ ሽመናዎች ናቸው። ሽመና የሚሰራው በዚህ መሳሪያዎች ናቸው። ጉፍታ፣ ቲሸርት ነገር በድሮ ጊዜ የሚሰራው መሳሪያዎች ናቸው። እነዚህ ነጋሪት ከበሮዎች ናቸው። በዓመት ባል ጊዜ፣ በሰርግ ጊዜ ሃረሪዎች የሚጠቀሙት ነጋሪቶች ናቸው። መምቻዎቹ እሱ በዚህ ሙዚየም ውስጥ ረጅም አመት ያስቆጠሩ የቀድሞ አባቶቻችን አሻራ ያረፈባቸው በብራና ጽሁፍ የተጻፉ መጽሐፍ ቅዱስና ቁርአን በአግባቡ ተጠብቀው ይገኛሉ። እነዚህ ቁርአኖች ናቸው። እድሜያቸው ደግሞ 250 የሆኑ ቁርአኖች ናቸው። እነዛውም በእጅ የተጻፉ እጅ ኩቱብ ይባላሉ። መውሊት ኪታብ ነች። አዲስ ኪዳን ዳዊትና መጽሐፍ ቅዱሶች ናቸው። በብራና የተጻፉ ናቸው። በግዕዝና በአማርኛ የተተረጎሙ ናቸው። ወላጅ ለልጆቻቸው ባህላቸውንና ቅርሶቻቸውን እንዲያውቁ በተለይ በክረምት ወራት አንዳንድ ሙዚየሞችን ያስጎበኛሉ። እዚህም ሐረሪ ላይ ያገኘ ነው፣ ይህንኑ ነው። እኔ እንደጠበኩት ከጠበኩትም በላይ ሆኖብኝ ነው ያገኘሁት። እስቲ ነው ምንድን ደስ ያለ አሁን ሙዚየም ውስጥ በጣም ደስ ያለህ ነገሮች ነገር አሁን በድሮ ጊዜ የሚጠቀሙባቸው መሳሪያዎች እና የሙዚቃ መሳሪያዎች እና የመጠጥና የሚጠቀሙባቸው ወተት ለማስቀመጥ የሚጠቀሙባቸው እና የመተኛ እቃዎችን በማየቴ ደስ ብሎኛል። ሳድጊያዎችን ሀገር ቱሪስቶችንም ከወደዚህ ሲመጡ በማስጎብኘት ሁሉ ነገር በማሳየት ሀገር እንዳማሳደግ ቃል ገባለሁ። ሀረር በጣም ደስ ምትል ናት። ደግሞም ሌላም ስለ ሀለር ትምህርቶችን ሰጣችኋለሁ። እናም ያው በድሮ ጊዜ ምን እንደሚጠቀሙ ናም አሁንም እንደዛ ምን እንደሚጠቀሙ ምሽሮች እንደ እንደሚያደርጉ እነግራቸዋለሁ። በድሮ ዘመን የሚጠቀሙት ሴቷ ስታጋባ ምትለብሰው ልብስ በድሮ ዘመን ሽጉጣቸው ምናምን ስላየው ደስ ብሎኛል። ሳድግ እንትን ሀረርን ትምህርት ለመስጠት እና ለማስተዳደር እፈልጋለሁ። መጣሁትም አንድ ልጄና አንድ ቤቴ ልጅ ሀረርን ለማስጎብኘት እና ያሉትን ባህሎችንም አንዳንድ ነገሮችን እንዲያውቁ እኛ በእድሜያችን ያላወቅነው ነገር እንኳን እነሱ ከዚህ በኋላ እንዲያውቁት ለማድረግ ነው የመጣሁት እና በመምጣትና በአጋጣሚ ደግሞ እዚህ ቦታ ላይ ተገኝቼ ባህር ሙዚየም ተገኝቼ ደግሞ ቃለመጠይቅ በመደረጉ ደግሞ በጣም ድለኛ ነው ብዬ ነው ማምነው። ልጆችም ድለኞች ናቸው ለእነሱ አንድ አሻራ ነው ብዬ የምገምተው። ብዙ ነገር አይቻለሁ። እንኳን እነሱ አለም እኔ በእድሜ ያላየሁትና ማላቃቸው ነገሮች ነው ብዙ ያየሁት። ለምሳሌ ከአመጋገብ ከመመገቢያ አንስተሽ ከጦር መሳሪያዎች ተነስተን የነበሩትን ደግሞ ሐረርን ያስተዳድሩ የነበሩት ንጉሳኖች ብዛት በመሀል ሴት መኖሯ ራሱ በጣም ሴቶችም ክብር ነው፣ በወቅቱ በተደረገው በዛ ሰዓት ብዙ እውቀት ባልነበረበት ሰዓትም እና የተለያዩ ሳንቲሞችንም ይሄ ነው በዬ መግለጽ ማልቻቸው ብዙ ነገሮች አሉ። መቻቻልን ካሁን አለም ቀደም ብሎ በሃረሪ ውስጥ በመቻቻል ደረጃ ምንም የሚወራለት ነገር የለም። ተቻችሎ የሚኖር ነው። ለትውልድ መጠበቅ ያለበት እንኳን ቅርስ የሚያህል ነገር አለን በቤት ውስጥ እንኳን ያለን ፎቶግራፎችን እንኳን ለልጅ ልጅ ለማውረስ በምን አይነት ሁኔታ መያዝ እንዳለብን ይገባናል። ስለዚህ ማናችንም የትኛውም ብሔረሰብ የትኛውም ባህረ ውስጥ ያለ ብሔረሰብ የሚሆን የሚመለከተው አካል መንግስታ የሚሆን ግላዊም ድርጅት ይሁን በግለሰብም ደረጃ ቢሆን ቅርሶቹን በትክክለኛ መንገድ በመያዝ እና ቅርሶቹ የቅርሶቹ

በሆነችው ሀረር ረጅም ዓመት ያስቆጠሩ ቅርሶች በብሔራዊ የሀረሪ ሙዚየም ውስጥ ያየናቸውን እንዲህ አስቃኘ ናቸው። ሰላም ሁኑ።